ማስረጃ የለም። ማስረጃ ሳይኖር ለምን ታወራለህ? ወንድማችን ተው፣ እውነት ለመናገር አንተ ራስህ የለም። ለምኑ ለምኑ ነው ማስ ለምሳሌ እዚህ ጋር ያመኑ ናቸው እያልከኝ ነው? አዎ ያመኑ ናቸው። ምንም ችግር የለውም፣ ሳይሆን አሳየኝ። ሳ መጽሐፉ ላይ ግ ሰላሳ አምስትና ሰላሳ አራት ላይ ካለ ችግር ሰላሳ ስድስትና ሰላሳ ሰባት ላይ እና ሰላሳ ስምንት ላይ ነው ያለው። ችግር የለውም። አይ ያነበብኩት እኔ ሰላሳ ስምንት ነው። ሰላሳ ስምንት ላይ ያመኑ አይደል የሚለው። እሺ፣ ችግር የለውም። አዳምጥ መጀመሪያ። የመጀመሪያው በጣም ከይቅርታ ጋር ፊትለፊት መናገር ስላለብኝ ነው፣ እና በጣም ትዳፈራለህ። የእግዚአብሔር ቃል ላይ ያለ ምንም ሳታቅ ነገር፣ ምንም ጥናት ሳታደረግ ማለት ነው ማለት ምንም የተዘጋጀህበት ነገር ሳይኖር በጣም በድፍረት ነው የምትናገረው፣ እና ይሄ ትንሽ ይከብዳል። እውነት ለመናገር እንደመጣል እዛው ስትጠይቅ እዛው ትናገራለ። ይሄ ትክክል ብልህነት አይደለም። አይ ይሄን ነገር ላጥ ነው ማለት ልመድ፣ እስኪ ቆይ አንብቤ መለስልሃለሁ ማለት በድፍረት፣ እንደዚህ አይነት ስህተት መሳሳት፣ አንተ እግዚአብሔር የላከውን ሃናንያን ተሳስቷል ማለት በጣም ድፍረት እኮ ነው። በሙሉ አፈ ነው ሃናንያ ተሳስቷል፣ ተሳስቶ ነው ስሙን እየጠራ ተጠመቅ፣ ኃጢአትም ታጠብ ያለው አልከኝ። ይሄ ትልቅ ስህተት ነው። እና መረጋጋት ይልመድብና በትዕቢት የእግዚአብሔርን ቃል እንደፈለጉ መናገር አይቻልም። ፍርድ ያመጣል እና ለራስህ ስትል ተጠንቀቅ። እኔ አስረዳህና እንጨርሳለን ማለት ነው። ክፍሉ ላይ እነኚህ ሶስት ሺህ ነፍሳት ናቸው ጴጥሮስ ያስተማራቸው እና ከላይ ከፍ ብለህ ስትመለከት ስለ ጌታ ስለ ኢየሱስ ክርስቶስ ሲያስተምራቸው ትመለከታለህ ከዛን ከሰሙ በኋላ ልባቸው ተነካ ይላል። ልባቸው ተነካ። ከዛ ምን እናድርግ ብለው ጠየቁ። ያላመነ ሰው እንዴትም አድርጎ ምንናድርግ አይልም? ሐዋርያቱም ያላመነውን ሰው እመን እንጂ ተጠመቅ አይሉም። ምክንያቱም እምነት ስለሚቀድም ማለት ነው። ያላመነን ሰው በቃ ስሙን እየጠራ ተጠመቅ ከኃጢአትም ታጠብ አሉት ማለት ሰው እምነት አያስፈልግም ማለት ነው። ሳያምንም ስሙን እየጠራ ተጠምቆ የኃጢአት ስሬት ሊያገኝ ይችላል የሚል ትምህርትን ያስክ ማለት ነው እና ይሄ ትክክል አይደለም። ጆሲ ታች ኮሜንት እየጻፍክ እያየሁ ነው። እዚህ ጋር የተሳሳተ አንድ ወንድም አለ እና መሳሳቱን አዎ አልቀበልም ብለህኛል። እሱን ማረም ግን አልፈለክም። አይ ያንተ ደግሞ አራሚ ነኝ ባይነት ለእውነት ሳይሆን ለቲፎዞነት ነው። እና እንደዚህ አይነቱ ነው ትዕቢት፣ ብልግና ተብሎ ሊገለጽ የሚችለውና እና ጆሲ አላዋቂነትህን በይፋ ከምገልጥብ ኮሜንት ላይ ነግር ያለው እሷን ይዘቁጭ አይ ካልክ ላክ ብያለው። ትገባና አሳያለሁ። ተነካ የሚለውን እምነት ብሎ ነው የሚፈታው። አምነው ማለት ነው እሺ። እንዳመኑ ነው የሚናገሩና መነካት ወይ ማመን የሚል ማስረጃ ትገኛለህ። ይሄው አዲሱ መደበኛ እዳጉላ ሂድና፣ ልባቸው ተነካ የሚለውን አመኑ ብሎ ነው የተረጎመው። እያልኩ ነው ኮ መነካት አሁን ማመን ሊሆን ይችላል ወንድማ ነው አሁን መነካታው አስቀድሞ የእግዚአብሔርን ቃል እየሰበካቸው ነበረ። አስቀድሞ የእግዚአብሔርን ቃል እየነገራቸው እየሰበካቸው ነበረ። ከዛ ልባቸው ተነካ። ልባቸው ተነክቶ የጠየቁት ጥያቄ ምን እናድርግ ነው። መታዘዝ ነው። ሶ ላመኑት ነገር የሚቀጥለው ስቴፕ ምን እናድርግ የሚል ነው። ሶ እምነት ነው። አይ አንተ እምነት አይደለም ብለህ ካልክ ደግሞ ግጭት አሳያለሁ። ያ ግጭትን ለመፍታት የምትሄድበት ርቀት ደግሞ ከመጽሐፍ ቅዱስ እያስወጣ እንደሆነ ስላየው ቶውና አንተ ትርጓሜህን አዲሱ መደበኛ የፕሮቴስታንቱ ያለ እውቀት የምትናገራቸው ነገሮች ወደ ኃጢአት ከመምራት በቀር ለአንተ ምንም ያተረፍኩት ነገር ያለው ልዩ የመሰለኝ ስላልሆነ ቢበቃ ብዬ አስባለሁ ወንድሜ እና አመሰግናለን። በደንብ ለማንበብ ሞክር። አገላለጽ በጣም ነው የሚከብደው። አናንያ ተሳስቷል። ጌታ ሆይ እሺ። እያሱ ማን እያሱ ላክ ኖ እያሱ አልኩ ይቅርታ። ጆሲ ላክ ገዝት ገስ ላክልኝ ይቻላል? አዎ፣ ቆይ አንዴ። እያሱ አለ ካለ ገስ ላክ። መሳብ ለሞዴሬተር ተከልክሎ ይሁን አላቅም፣ እና መሳብ አልቻልኩ። አብዴት ከተደረገ በኋላ ሞዴሬተር መሳብ እየቻለ አይደለም መሰለኝ እሺ፣ ጆሲ መሳብ አልቻልኩም። ገስት ላክሊ ገስት ሪኩዌስት ጠይቅ። ተሙ አለ ሲ ተሙ መሳብ ከቻልክ ሞክር። ውጣና ተመልሰግባ ግባስቲ ጆሲ። እሺ፣ ውጣና እንትኑን መልሰግባ ከአፕሊኬሽን